በዚህ ሳምንት በምስራቅ ካቶሊክ አብያተ ክርስቲያናት ከተከሰቱ አበይት ጉዳዮች መካከል እንዲሁ ዋና ዋና ያልናቸውን ይዘንላችሁ ቀርበናል። በመጀመሪያ የምናገኘው የእስራኤል ወታደራዊ ኃይል በጋዜ የሚገኙ ነዋሪዎች እንዲወጡ ትዕዛዝ ማስተላለፉን ተከትሎ ክርስቲያኖች አንወጣ ማለታቸውን ነው። በጋዜ የግሪክ ኦርቶዶክስ ቅዱስ ፓርፍሪ ቤተ ክርስቲያን ወደ 500 የሚሆኑ አረጋውያን የታመሙና ልጆች መገኘታቸው እንዲሁ ተዘግበዋል። ሌላው በምስራቅ የካቶሊክ አብያተ ክርስቲያናት በሳምንቱ የተከሰተው የአርሴክ ሪፐብሊክ ነጻነት ቀን መከበሩ ነው። በዓሉን አስመልክቶም የአርመናውያን የበላይ ፓትርያርክ ካሬኪን ዳግማዊ በፈረንጆቹ 2020 እና 2023 በተነሳው ጦርነት ምክንያት የሞቱትና የታሰሩትን በማስታወስ እንዲፈቱና የሰላም መንገድ እንዲከፈትም ጸሎታቸውን አቅርቧል። በምስራቅ ካቶሊክ አብያተ ክርስቲያናት ከተከናወኑ አበይት ክስተቶች መካከል በመጨረሻ የምናገኘው ፈረንሳይ ከግብፅ ሊባኖስ፣ ሶሪያና ፍልስጤም ለሚመጡ ደናግል በሯን መክፈቷን ተከትሎ ጥቂት ደናግል በዚያ የእረፍት ጊዜ ማሳለፋቸውን ነው። እነዚህ ደናግል በሚመጡበት ሀገር በሚገኝ አሳዛኝ ሁኔታ ከባድ ስራዎችና አድካሚ ጊዜያቶችን የሚያሳልፉ መሆኑ ይታወቃል።